አይ እናት ነገር፣ እሷም እናት ነች። የአምስት ልጆች እናት እጅግ ሲበዛ ትወዳቸዋለች። ሳትጎርስ በፊት ታጎርሳቸዋለች። በእጇ ባይኖራት፣ በአፏ የያዘችውን አውጥታ ትሰጣቸዋለች። አቤት ስሳሳላቸው! ምናልባት ከነፍሷ አስበልጣ ሳትወዳቸው አልቀረችም። እሷም እናት ነች። አሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ተከታዮች ባላችሁበት የአላህ ስብሐነሁ ወተዓላ እዝነት እርህራይ ሰላም አይለያችሁ። ዛሬ ይዤላችሁ የመጣሁት በጣም ምጥር ያለችና አስተማሪ የሆነች ታሪክ በፊራውን ዘመን የተከሰተች በአንዲት እንስት የተከሰተ ታሪክ ነው። እስከ መጨረሻው ተከታተሉኝ። ምን ይሆን ያዛናት? ሙሽተት ብንት ፌራውን ወይም የፌራውን ልጅ ጸጉራ በጣሪ ወይም ሰሪ ትባላለች። ክፍል አንድ። ሙሽተት ብንት ፌራውን ወይም የፌራውን ልጅ ጸጉራ በጣሪ ወይም ሰሪ ትባላለች። ትክክለኛ ስሟ በዘገባዎች ያልተላለፈ በመሆኑ በዚሁ መጠሪያዋ ትታወቃለች። ይች ሴት በፌራውን ቤተመንግስት መንግስት ውስጥ የፌራውን ልጅ ሞግዚት ሆና ታገለግል ነበር። የአላህ ስብሐነ ወተዓላ ፈቃድ ሆነና ባሏንና እሷ ፊርአውን የፊርአውን ጌትነት በመካድ በዓለማቱ ጌታ በአላህ ስብሐነ ወተዓላ አመኑ። ፊርአውን የባሏን የመስለ ሞሪ የደረሰው ጊዜ ባሏን ገደለባት። ፀጉር አበጣሪዋ ወይም ዘሪዋ ሞግዚት ትዕግስቷን ምርጫዋ አድርጋ ምንዳዋን በጌታዋ ላይ ተሳሰበች። መግዚቷ የሃይማኖቷን ጠብቃ በቤተመንግስት ውስጥ ትኖር ጀመር። ከእለታት አንድ ቀን ለፊራኦን ልጅ ፀጉር እየሰራች ያለ ማበጠሪያው ከእጇ ይወድቃል። ማበጠሪያው ከእጇ በወደቀ ጊዜ ቢስሚላህ ወይም በአላህ ስም ትላለች። የፊራኦን ልጅም ይህን ቃል በሰማች ጊዜ አላህ ማለት አባቴ ነው አይደል ስትል ሞግዚቷም ግን አይደለም፣ አላህ ማለት የእኔ ጌታ ያንቺና የአባትሽም ጌታ ጭምር ነው በማለት መለሰችላት። ወቅቱ ፊራውን በትንቢት አና ረቦኩም ልአላ፣ እኔ ታላቅ ጌታችሁ ነኝ ያለበትና ሰዎችም ጌትነቱን የተቀበሉበት ጊዜ ነበር። ትንሿ ልጅ ከአባቷ ውጭ ሌላ አምላክ ወይም ጌታ መኖሩ ገረማት። ከሞግዚቷ የሰማችውን ሁሉ ሄዳ ለአባቷ ነገረች። ፊራውን ያውም በገዛ ቤተ መንግስት ውስጥ የዚህን አይነት ክደት መፈጸሙ እጅግ አስቆጣው እጅግ አስቆጣው። እንዴት መጣ ተደረገ ና ፊራውን ጌታሽ ማን ነው ሲል አፈጥጥባት። ሞግዚቷም ቆፍጠን ንብላ ጌታዬ ጌታህንማ ጌታዬ የሁሉም ጌታ አላህ ስብሓነሁ ወተዓላ ነው አለችው። ፊራውን በቁጣ ገነፈለ። ከሃይማኖቷ እንድትመለስ ካልሆነ ካልሆነ ደግሞ ሊከተላት የሚችለው መዘዝ ልትቋቋመው እንደማትችል አስፈራርቶ ነገራት። እሷ ግን በእምነቷ ጸናች። የተለያዩ ከባድ ቅጣቶችንና የግርፋት ማአት ቢያወርድባትም ከሃይማኖቷ ለመመለስ አሻፈረኝ አለች። በመጨረሻም ፊርአውን ሌላ ቅጣት ሊያወርድባት ተዘጋጀ። ከነሐስ በተሰራ በርሜል ውስጥ ዘይት ተጨምሮ እንዲፈላ ተደረገ። ዘይቱ እጅግ በጣም ፈልቶ መልኩን ሊቀይር መልኩን ሲለውጥ ይችን ሞግዚት ጎትተው ከበርሜሉ ፊት ለፊት አቆሟት። ሞግዚቷ ኃይለኛውን እሳትንና የሚፍለቀለቀውን የፈላ ዘይት ባየሽ ጊዜ ቅንጣት ታህል አልፈራችም ከአቋሟም አልተነሳለሰችም ። ባይሆን ያላት ነፍስ አንድ ብቻ መሆኑን አወቀች። እሷንም ለጌታዋ ማስረከብ ባገኘችው አጋጣሚ ተደሰተች። እሷንም ለጌታዋ በማለ ማስረከብ ባገኘችው አጋጣሚ ተደሰተች። ሞት ከምትወደው ጌታዋ ሊያገናኛት ቀርቧልና ከአምላኳ የምትገናኝበትን ጊዜ በመቃረቡ ደስ ተሰኘች። ከፈጣሪዋ ለመገናኘት ጓጓች። ሞግዚቷ የአምስት ልጆች እናት ነበረች። እጅግ ሲበዛ ትወዳቸዋለች። ሳትጎርስ በፊት ታጎርሳቸዋለች። በእጇ ባይኖራት፣ በአፏ የያዘችውን አውጥታ ትሰጣቸዋለች። አቤት ስሳሳላቸው! ምናልባትም ከነሷ አስበልጣ ሳትወዳቸው አትቀርም። ፊራውን እችን ሴት ለልጆቿ ያላትን ጥልቅ ፍቅር ያውቅ ስለነበር ልጆቿን አስመጣ። ልጆቹ ግራ በመጋባት ስሜት አይኖቻቸው ወደ ወደህ ያንከራትታሉ። ድንገት ወደ እናታቸው ሮጠው ተተመተሙባት። ልብሷንም ይዘው በጣም አለቀሱባት። እሷም እንባዋን መቆጣጠር አቃታት። ደግማ ደጋግማ ተስማቸው እና ታሻሻቸው ያዘች የመጨረሻ ልጇን አፋፍሳ እንስታ አቀፈችው ወደ ራሱ አስጠጋችና ና ጡቷን አስያዘችው። ዋ እናት! ፊራውን ይህም ባየ ጊዜ ወታደሮቹን ታላቁ ልጇን ወደ ፈላው ውሃ ዘይት እንዲወስዱ አዘዘ። ልጁ ወደ እናቱ ይጮሃል፣ እማ ድረሽልኝ ይላል። ወታደሮቹም ወታደሮቹንም ይማዛናል በፊራውንም ይማለዳል። ቢቸግረው እዚህ ግባ በማይባል በትንሽ ጉልበቱ ይማታል፣ በትናንሽ እጆቹ ይወራጫል። እናት ሂደቱን አይኗ ቢያይም ልጇን ወደ እሳት ሲጎትቱት የማስጣል አቅሙ አልነበራትም። ብሶቷን ለጌታዋ ከመናገር ውጭ ትልቅ አማራጭ አ እናት አቅማን ባወቀች ጊዜ ወዳው ልጇን ከፈላው ዘይት ውስጥ አስገቡት። ያለ አንዳቸው ወንጀል ማገዱት። ትናንሽ ወንድሞቹ በክስተቱ በመሰቅጠጥ በትናንሽ መዳፎቻቸው ፊታቸውን ሸፈኑ። በጩኸታቸውም አካባቢውን አወቁት። ኢንሻአላህ ቀጣዩን ክፍል በቀጣይ ሄዶ ይሻላችሁ መጣለው ይህን ቪዲዮ ከወደዳችሁት ላይክ እያደረጋችሁ ቻናል ላይ ያደስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ።